አይጥ ባያችሁ ሰዓት ላይ በዘነዘና አለ አይደል፣ ማጅራቱን ብላችሁ አይደለም። መመሪያው ነው አይጥ ስታገኙ በዘነዘና ማጅራቱን ብላችሁ ታጋድማላችሁ፣ ሃንግ ማለት ነው። ከዛ አፉን ከፈት አድርጋችሁ ጠብ ታደርጋላችሁ አንድ መለኪያ። ምን ሆነ ምን እንትን ነው አይ፣ ከዛ በኋላ ድጋሚ አይነሳም። አይነሳም፣ እርግጠኛ ነህ? እርግጠኛ ነኝ። በእናትህ የሆነባችሁ እርግጠኛ ነህ እርግጠኛ ነኝ ይህን አይነት ሳም ታዲያ እንደዛ አትለም እንደ ምን እንደምታወራ እኮ ነው ቀላል ነገር እኮ ነው መጀመሪያ እንደዚህ እላ ትናገር በቃ በቃ ይመስላል በእግዚአብሔር ስራ አታስፈቱኝ እንዴ